ዚጋነ በዚህኛው በሰላም ሰላም፣ ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እረ ብለው ደስታ በደስታ ትላላችሁ ጋይዝ። እንዴት እንዴት ናችሁ? ሁሉን ጋይዝ፣ ዛሬ በጣም ደስ ያለ ነገር ልንገራችሁ። እንዲሁም ደግሞ ሀይሚ አልጋዋ ላይ ግን ምንሆና ነው? መጀመሪያ አልጋውና እንትን አላየችሁም እንዴ? ያስቀመጠችው ነገር አልታያትም። ምንድን ነው? አልገባኝም። ምንድን ነው? ቆይያን የሚላችሁ ጋይዝ በመጀመሪያ ቆይ ስለ አልጋው ጋር ስለነበረው ነገር አብረው እንደሚኖሩ ማረጋገጫ አሳያቸዋለሁ። ማ ምን እንዳየኝ አብረው እንደሚኖሩ የሆነ ማረጋገጫ አይቻለሁ፣ አሳያቸዋለሁ። በመጀመሪያ ግን ስለ ዛሬው ቪዲዮ ትንሽ ኤክስፕሌን ላርግላችሁ። ማ የዛሬው ቪዲዮ በጣም ጸዴ ነው። ቡርኬም ደግሞ ቃል ገብቶልናል። የገባልን ቃል ምንድን ነው? እየተፈጠረ ያለውን ችግሮችን ለመፍታት እሞክራለሁኝ ሰሞኑ ብለዋል ማለት ነው። በልጅቷ ዙሪያ ያለውን ችግርና ኬዞችን ለመፍታት እሞክራለሁ ብሏል። ከልጅቷ ጋር ችግሩ ለመፍታት እሞክራለሁ ብለህ ልጅቷን በፍጹም ማግኘት የለብክም። በፍጹም ልጅቷን ማግኘት የለብክም። ልጅቷን እንድታገኝ አንፈቅድልክም፣ ምክንያቱም አታስፈልግም። ሌላው ደግሞ ስለ ዛሬው ቪዲዮ ደግሞ ወይኔ ሳማት እኮ ሳመችው እኮ አይታቸው ወይኔ ሀይሚየን ይወድ ግንባሩን ጉንጩንም እማ ከጎንኛው ጎንጭ እማ እጁን እማ ዛሬ ግን ሀይሚ ቡርኬን ያልሳመችው ቦታ አለ ጋይስ የለም በጣም ነው የምትወድ ባይዘዌ በጣም ትወዳሃለች ግን አንተም ደግሞ ያሳምካት ለምንድን ነው አባብለክ አባብለክ ያንን ጨው እንድትበላልክ አሳዝናኛለች ለነገሩ። ለማንኛውም ኢትስ ኖርማል ነው። እንደዚህ ስትሆኑ እንደዚህ ፈታ ስትሉ በጣም ነው ደስ የሚለን። ብዙ ጠላቶች ደግሞ አሉ። ለምሳሌ ቡርኬና ሃይሚ አንድ ላይ ሲሆኑ እንደዚህ ፍቅር ሲሆኑ ደስ የማይላችሁ አላችሁ። አንዳንድ ቲክቶክ ላይ ምናምን ይሆናል አለ እሳት የምትጭሩ አላችሁ። በጣም ነው የምትገርሙኝ። ሰው እኮ ፍቅር ሲሆን ደስተኛ ነው መሆን ያለባችሁ። ደስተኛ በጣም መደሰት ነው ያለባችሁ። እነዚህ ልጆች ሲጣሉ፣ ሃይሚ ስታለቅ፣ ሲለያዩ፣ እሷ ብቻዋን ስትሆን፣ እሱ ብቻውን ሲሆን አይከብድም ይከብዳል። እኔ የምለው ጋይስ ቡርኬ እና ሀይሚ በዚሁ ከቀጠሉ ምን ምን የሚቀጥል ይመስላችኋል? ኔክስት ምን የሚፈጠር ይመስላችኋል? በዚሁ ከቀጠሉ በዚሁ ከቀጠሉ የሆነ እኛም ማናቀው ነገር ሳይሆን እኛ የምናስበው ነገር ይፈጠራል ብዬ አስባለሁ። በቅርቡ ማለት ነው በቅርቡ ረጅም ጊዜ ራሱ አይፈጅም በእርግጠኝነት። እና ደስ ብሎኛል ፍቅራችሁ ከዚህም በላይ ቡርኬ ግን በጣም ጠንቃካ መሆን አለብን በጣም ከምትለው በላይ በቃ ጠንቃቃ መሆን አለበት። ምክንያቱም ሰው ሁሉ እንዳንተ ሰው ሁሉ እንዳንተ ሚስኪን የዋህ ምናምን ነው የሚመስል ብዙ ጊዜ፣ ለዛ ነው ሀይሜ የምትጎዳው። ገባ ሀይሜ ሁሌ በተለይ ሀይሜ በጣም ነው የምትሰደበው፣ ቡርኬም እንደዛው ይሰደባል። ሀይሜ የሆነ ነገር እንትን ስትል በቃ ስሜታዊ ትሆናል። ሴት ናት፣ ባይዘወይ ሁላችንም ሴቶች እንደዛ ሆነ የሆነ ነገር የምንወደው ሰው ሲነካብን ስሜታዊ እንሆናለንና እሷ ስሜታዊ ስትሆን የሆነ ነገር ስትናገር እንዳለው ወስደው ስድብ ያደርጓታል። እሱ ደግሞ የሆነ ነገር ተናዶ የሆነ ነገር ሲሰራ ሲናገር ደግሞ እሱን ወስደው ስድብ ያደርጉታል። እና ይሄ ነገር እንዳይፈጠር በጥንቃቄ በተለይ ልጅቷን ሰሞኑ አነጋእንትን ላለ ችግሩን ለመፍታት እሞክራለሁ ከልጅቷ ጋር ስላልክ ልጅቷን በፍጹም ባታገኛት መልካም ነው፣ እንዳታገኛት። ምክንያቱም እሷን አገኘህ ማለት በጣም ከባድ ነው። በጣም አሁን እኛ ሌላ ቤት የሆነ ቪዲዮ አይቼን የመጣሁት ከታች የለቀኩትን ቪዲዮ እዩት አሁን ቅርብ ሰዓት ነው የለቀኩት ኦልሬዲ ሄርሜላ አብርሽን ካላገኘሁ ብላ ሌላ አለም ውስጥ ገብታለች እንግዲህ አስቡት ሩታ ሩታ ምንድናት ሩታ ሚስት ናት ግን ሄርሜላ በቃ ስለዚህ እንደዚህ ነገር እንዲፈጠር ስለማንፈልግ ቡርኬ ስለማንፈልግ ግዴታ አንተ በቃ ልጅቷን ማግኘት የለብህም ሲም ካርድህን መቀየር አካባቢክን መቀየር በቃ ከማይሆን ሰዎች ጋር አለመዋል በቃ እንደዚህ እየሳቃችሁ ሁሌ እንደዚህ ፈገግ እያላችሁ መምጣት። ሌላው ደግሞ ኦዲየንሶች ቪዲዮቸውን ይውላቸው። እነሱ እኮ ሲጣሉ የሚታየው ቪው እና ሳይጣሉ የሚታየው ቪው ተመሳሳይ አይደለም። ገባችሁ? ስለዚህ እናንተ አሁን ቪዲዮቸውን ይዩ፣ የእኛንም ቪዲዮ ዩ፣ ላይክ አርጉ፣ አግዙን። እኛም እኮ እህቶቻችሁንን፣ የስደት እህቶቻችሁንን ላይክ አርጉ፣ ቪዲዮችንን፣ እኛንም አግዙን፣ እነሱንም ሀሳብ፣ አስተያየታችሁንም ኮመንት ላይ አስቀምጡ። ስለዚህ ለቡርክ የሚጠቅመው ይሄ ነው ብዬ ስለማስብ ነው ዛሬ ይሄንን የነገርኩት። ሀይሚዬም ደግሞ ብልጥ ሆነሽ ጎበዝ ሆነሽ አንቺ እንኳን ብልጥ ነሽ፣ ለአንቺ ምክር አያስፈልግሽም። አንቺ ጀግኔት ነሽ፣ ብዙ ነገሮች ስማርት ነሽ። በቃ ራስሽንም አታስነቂም፣ ራስሽንም አታስደፍሪም። የእውነት በጣም ጀግና ናት። እዚህ ሚዲያ ላይ ካሉ ሴት ዩቱበሮች እንደ ሀይሚ ጀግናና ቆፍጣና ሴት አላየሁም። ሺዝ ቬሪ ስማርት፣ እንደ እሷ አይነት ሴት እዚህ ሚዲያ ላይ አላየሁም። በጣም ጎበዝ ናት፣ ጀግና ናት። ስለዚህ ይሄ ነው ያለው ነገር ማለት ነው ሁላችሁም ጥሩ አስተያየት ስጧቸው አግዟቸው ለሁለት የተከፈለው ግሩፕ የሀይሚንና የቡርኬ አንዱ ኑ ገባችሁ አሁን ቡርኬን ለብቻ የሚደግፍ ሀይሜን ለብቻ የሚደግፍ ሀይሚንና ቦራን ደግሞ የሚወድ እንደኔ እኔ ለምሳሌ ሀይሚንና ቡራ ሁለቱ ነው የሚወደው እንደኔ ደግሞ የሚወዱ አሉ ስለዚህ አንድ ላይ ሁላችሁም ሰብሰብ ብላችሁ አንዱ ግሩፕ ሆኑ ሁለት ሶስት ግሩፕ ስትሆኑ ጥሩ አይደለም ገባችሁ ለዛ ነው ሰላም የማይፈጠረው ብዙ ጊዜ ማለት ነው እና እባካችሁ እባካችሁ በቃ ሰላም እንዲወርድ ሁላችሁም ሰላም ብቻ እንዲወርድ ጥረት አድርጉ። በእያላችሁበት ቦታ ሰላም እንዲሆኑ ፍቅር እንዲሰፍን በዚሁ እንዲቀጥሉ ሌላ ነገሮች እንዳይፈጠሩ አንተ ግን

እንደዛ ምን አለባችሁ? እነዚህ አዊ ላሉ እኮ ምን አለባችሁ? ከዛ ተያይዞ ምን ይመጣል? የእንቅልፍ በሽታ የሚወለዱ ልጆች አሁን እኮ ነው፣ ሳትወልጂ እኮ ነው መተኛት ያለብሽ። ልጅ የሚባል ነገር መጣ ማለት ችግር የለም። እቺ ራሱ እኮ እንዴት ትብለሻል? ግን ወይኔ ምንድን ነው የተሰጠኝ? ምን ትሰጥሽ? ዶሳና እና ልጅ ሳይወለድ ነው መተኛት በጊዜ እኔ ኢትዮ፣ ችግር የለም። አንተማ ምን አለብህ? ምን አለብህ? ምን አለብህ? ዋ እና አንተ አትወልድ። ትላጫለሽ ልጅ እንዲ እየተላልኩኝ አይደለም እባክህ፣ እውነታውን ነው ያወራሁት። እውነት ነው። ምን አለ እዛ ፈርድሜ በልቼ ይመጣሉ። አንቺ ተኝተሽ ልጅ ነው የምትውይው አይደለ? ነው ከዛ ጭቅጭቅ ታነሻለሽ። ምርዬ ታንክስ ልብ ቅርጽ እየሰጡች ነው አበባ የእናንተ አይደለም፣ ለራሴ ነገር እጀዝኩት ዩዘር ታንክስ